ሰላም፣ እንኳን ወደ ኬትስኬት በደህና መጣችሁ። የስኬትዎ ጉዞ ነው። ምን ብለና ምናልን መሰላችሁ? እኛ ስኬት ቁጭ ብላችሁ የምትጠብቁት ነገር አይደለም። ሆኖም ቀን በቀን ግን ልትገነቡት ትችላላችሁ። ህይወት ምርጫ ናት። ብዙ ነገሮች በምትወስኗቸው ምርጫዎች ይመዘናሉ። ትክክለኛ አስተሳሰብና ልክ የሆነ መመሪያ ደግሞ ካላችሁበት ህይወት ውጣ ውረድ እና ፈተና መንጭቆ ሊያወጣችሁ ይችላል። ኬትስኬት እናንተን ለማነሳሳት ለማስተማርና እርምጃ እንድትወስዱ ለመገፋፋት እዚሁ ይገኛል። ምክንያቱም ሕልሞቻችሁ ቅዠት አይደሉም ብለን በደንብ ስለምናምን ነው። ይቻላል። ወደፊት ጠፋንታችሁ በእጃችሁ ነው። እናም ጉዟችሁ አሁን ይጀምራል። ታሪም እንጠብቃላችሁ። የምትፈልጉትን ህይወት መጠበቅ አቋማችሁና የማሸነፍ ጉዟችሁን ለመጀመር ካሰባችሁ የኬትስኬት ቤተሰብን ይቀላቀሉ። ላይክ፣ ሼር ያድርጉ። አንድ ላይ በመሆን ስኬት ንጓስ ኬትስኬት፣ የስኬትዎ ጉዞው። አንደኛ ሁሌም ህይወት እናንተን ከመፈተን ወደ ኋላ አትልም። ህይወት ፈተና ናት የምትጠየቁት ደግሞ እናንተ ናቸው። ተግዳሮቶች የዘፈቀደ መሰናክሎች ብቻ አይደሉም፣ ባህሪን፣ ጥንካሬን፣ ሰብር ያለመቅረት አቅማቸው የሚቀረጹበት መድረክ ነው። የሚገጥሟችሁ ትግሎች ሁሉ ለበለጠ ነገር እያዘጋጇችሁ ነው። ያለ ፈተናዎች ማደግ አይቻልም፣ ያለ እድገት ደግሞ ትክክለኛ አቅማቸውን ማውቃት ችለውም እስቲ ደግሞ በታሪክ በጣም ስኬታማ ከሚባሉ ሰዎች መሃል አንዱን እንደ ምሳሌ አድርጌ ላቀርብላቸው። የአምፖል መብራት የፈጠረውን ቶማስ ኤዲሰን እንውሰድ። የሰው መብራትን ለመፍጠር በሺዎች የሚለኩ ሙከራዎችን አድርጎ ወድቀውበታል። እያንዳንዷን ውድቀትን ግን እንደ መጨረሻና ነገር እንዳበቃ አልተመለከተውም። እነዛ ውድቀቶች ሙከራዎቹ ያልሰሩበትን ምክንያት አስተምረውኛል፣ ወደ ስኬት እንድቀርብ ያደረጉኝም መረማመጃ ድንጋዮች ናቸው ይለናል። ሌላኛው በጣም አስተማሪ ግለሰብ ደግሞ ጄኬ ሮሊንግ ናት። ሄሪፖተር መጽሐፍ እንዲህ ዓለም ላይ ገነው ከምታውቁ በፊት አሳታሚዎች ብዙ ጊዜያት ውድቅ አድርገውባት ነበር። ሆኖም እንቅፋቶች የስኬት መለማመጃ እንጂ እውነት እንቅፋት እንዳልሆነ የእነዚህ ሰዎች ታሪክ ያስተምረናል። እዚህ ጋር ዋናው ሀሳብ ህይወት ወደታች በሚገፋችሁ ቁጥር ይበልጥ ጠንክራችሁ ለመነሳት እድል አላችሁ እያልን ነው። የሚገጥሟችሁ ፈተናዎች የመቋቋም ችሎታችሁን በመቅረጽ ረገድ ችሎታችሁን በመሳል ዙሪያ ወደፊት ላሉ ድሎች እያዘጋጇችሁ ነው። ሁሌም አስታውሶ ዝም ያሉ ባህሮች የተካኑ መርከበኞችን አይፈጥረውም። በመጨረሻም ሕይወትን በድፍረትና በጥበብ እንድንመራ የሚያደርጉን ማዕበሎች ናቸውና ሁለተኛ ምንም ቢገጥማችሁን፣ እንኳ ወደፊት መቀጠል። ስኬት ከስንት አንዴ ብቻ ከተኛ መንገድ ላይ ትገኛለች። ህይወት ትግስትም ፈቃደኝነትና ቁርጠኛ መሆንን ይጠይቃል። በተሳካላቸውእና ተስፋ በሚቆርጡ ሰዎች መካከል ያለው ልዩነት ጽናትና ጽናት ነው። እያንዳንዷ ነገር እንደ ምልክት እንድታቆሙ በሚነግሯችሁ ጊዜ እንኳን መቀጠል ግዴታቸው ነው። ሞመንተም ወይም የስኬት እንቅስቃሴያቸው የሚገነባው በድርጊት እንጂ ትክክለኛውን ጊዜ በመጠበቅ አይደለም። ለምሳሌ ዋልት ዲዝኒ እንውሰድ። በመጀመሪያ የተቀጥሮ በሚሰራበት ጊዜ የምናብ ችሎታ የለውም ብለው ከስራ ገብተ ያሰናበቱት ዋልት ዲዝኒ አሁን የምናውቀውን የዲዝኒ ኤምፓየርን ከመፍጠሩ በፊት በጣም በርካታ ንግዶች ወድቀውበት ነበር። እያንዳንዷ የሀይሆንን ምላሽ መጨረሻ ነው ብሎ መቀበል ይችል ነበር። ሆኖም ዋልት ይህንን አልመረጠም። ብዙ ፈተናዎች ቢበዙበትም ወደፊት መግፋቱን ቀጥለዋል። በራዕዩ ስላመንና ክስተቱ ስለተማረ ውድቀትን ታሪክ አድርጎታል። ይህ ምንን ያስተምራል? የማይቻል ሆኖ በሚሰማችው ጊዜ እንኳን ወደፊት ቀጥሉም። እያንዳንዷ እርምጃ ምንም ያህል ትንሽ ብትሆን ለምታለሙት ገብ ጉልበት ይሆናቸዋል። ጥረታቸው እንዳለ ተያይዞ ይዋሃዳል። እናም ኪሳራ ሆኖ ቀረ ያላችሁ መሰረት እንኳን የስኬታችሁ መሰረት ይሆናል። አለመሳካት እንዲያቆማችሁ አትፍቀዱ፣ ቀጥሉበት። ምክንያቱም የዘራችሁት ዘር ፍሬም የሆነው ብዙ ሰዎች ተስፋ ቆርጠው በሚመለሱበት የአንድ እርምጃ ወደፊት ጉዞ ነው። ሶስተኛ ከውድቀታችሁ ተማሩ። ውድቀት የስኬት ተቃራኒ ሳይሆን የጎን አጥንቱ ነው። እያንዳንዷ መሰናክል፣ ተስፋ መቁረጥ የሚሰማችሁ፣ የመውደቅ ስሜት ሁሉ የተፋፈኑ ትምህርቶች ናቸው። ትልቁ ነገር መውደቀን እንደ ትምህርት እንጂ እንደ ጠላት አለመመልከቱ ላይ ነው። በትክክለኛው አስተሳሰብ ከተመለከታችሁት ውድቀት ሊመራችሁ፣ ሊያበረታታችሁ እንዲሁም ወደፊት ለሚመጡ ድሎች ሊያዘጋጃችሁ ይችላል። ማይክል ጆርዳን እንደ ምሳሌ ላንሳላችሁ። ይህ ሰው የምንግዜም የዓለማችን ምርጥ የቅርጫት ኳስ ተጫዋች ተደርጎ ይወሰዳል። ሆኖም ቅርጫት ኳስ መጫወት በሚጀምርበት በመጀመሪያ የስራው ዓመታት ላይ ግን ትልቅ መሰናክል መስተካከል ገጥሞት ነበር። ይማርበት ከነበረ የሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ቡድን እንዲባረር ተደረገ። ብዙ ሰዎች እንዲህ አይነት ተግዳሮቶች ሲገጥማቸው ጥረታቸውን ያቆማሉ። ሆኖም ማይክል ግን ድክመቶቹን ለይቶ በይበልጥ ለመመድ አደረገ። ውድቀቱንም እንዳቀጣጣይ ነዳጅ ተጠቀመበት። ዛሬ እሱ ታሪክ በሚሊዮን የሚቆጠሩ በዓለም ዙሪያ የሚኖሩ ሰዎችን ያነሳሳል፣ ያስተምራል። በንግድ ስራ ላይ እንኳን በታዩት ውድቀት እንደ ርከን መሰላል ሊወሰድ ይችላል። ስቲቭ ጆብስ በ1985 ዓ.ም ራሱ ከመሰረተው መስሪያ ቤት ተባሮ ነበር። ሆኖም ተስፋ ከመቁረጥ ይልቅ ከዚያ ልምድ ተምሮ እንደ ኔክስትና ፒክሳር ያለው አኒሜሽን ኩባንያዎችን በመፍጠሩ ወደ ቀድሞው የአፕል ስራ አስኪያጅነት ቦታው ሊመለስ ችሏል። ከዚህ በኋላ ነው እንግዲህ ስቲቭ ጆብስ በጣም የተወደዱለትን የአፕል ላፕቶፖችንና የአይፎን ስልኮችን ሊፈጥሩ የቻለው። ግልጽ ላደርግላቸው የፈለግኩት ዋናው ነገር ስትወድቁ፣ ውድቀታቸውን መርምረው ይበልጡንም ለመጠንከር ከእነሱም ትምህርት ውሰዱ። እያንዳንዱ ስህተት ግንዛቤን ትሰጣለች፣ ችግርን የመቋቋም አቅማችሁን ትገነባለች፣ በመጨረሻም ወደ ዓላማችሁ እንድትቀርቡም ታደርጋችኋለች። ሁሌም አስታውሶ ስትወድቁ ይህ የመጨረሻ አለመሆኑንና ለዘላቂ ስኬት የሚያስታጥቃችሁ ደረጃ እንደሆነ። አራተኛ በጭራሽ የተመቻቸ ጊዜ ይመጣል ብላችሁ አትጠብቁ፣ ምቹው ጊዜ አሁን ነው። በጣም ከተለመደው አስተሳሰቦች አንዱ ምቹ ጊዜ ሲመጣ እጀምራለሁ የሚለው አባባል ነው። እኛ ሰዎች ብዙ ጊዜ ፍጹም ጊዜ፣ ምርጥ እድል እስኪገጥመን፣ እንከን የለሽ ሁኔታዎች እስኪመጡልን እንጠብቃለን። እውነታው ግን እዚች ምድር ላይ ፍጹም ጊዜ የሚባል አለመኖሩ ነው። ጊዜም መጠበቅ በቀላሉ ህልሞቻችሁን ለሌላ ጊዜ ማስተላለፊያ አጭሩ መንገድ ነው። ባላችሁበት ቦታ ቆማችሁ እንድትቀሩ የሚያደርጋችሁ አስተሳሰብም ነው። እንደ ምሳሌ አማዞንን የመሰረተው ጄፍ ቤዞስ ልውሰድላቸው። ኦንላይን ቢዝነሱን ለመጀመር ፍጹም ሁኔታዎችን አልጠብቅም። ምን ያደርጋል፣ ባላችሁ ትንሽ የጋራዥ ውስጥ መጻሕፍትን በመሸጥ ይጀምራል። በመጀመሪያ ላይ ግዙፍ መጋዘኖች፣ የላቀ ቴክኖሎጂ ወይም ዓለም አቀፍ ተደራሽነት አልነበረውም። ቢሆንም ያለውን በአግባብ ተጠቅሞ ባለችው ትንሽ ነገር ጀምሯል። በመጨረሻም ያቺ ትንሽዬ ጀመር ስታርታፕ ዓለም ላይ ካሉ ትልቅ ኩባንያዎች መሃል አንዱ አለመሆን በቃች። የእሱ ታሪክ ለእናንተ ሕይወት በተመሳሳይ መልክ ይሰራል። ተጨማሪ ገንዘብ፣ ይበልጥ በራስ መተማመናችሁን እስክታዳብሩ ወይም ተጨማሪ ጊዜ እስኪመጣ አትጠብቁም። መጠበቅ ሰበባችሁ ላይ ተጨማሪ ሰበብ እንድትጨምሩ ብቻ ነው የሚያደርጋቸው። ከዚህ ለቅ መጀመር የምትፈልጉትን ባላችሁ ትንሽዬ ነገር ጀምሮ ግባችሁን ልታስተዳድሩት ወደምችሉ ትንሽ ድርጊቶች ከፋፍሎ እንደ ምሳሌ የአካል ብቃት እንቅስቃሴ ለመጀመር አስባችሁ እንበል። ዛሬውኑ ለምን ለአስር ደቂቃ ብቻ እንቅስቃሴ በማድረግ ግባችሁን ወደ ትንሽዬ ድርጊት ከፋፍላችሁ አትጀምሩትም? ንግድ ለመጀመር ካሰባችሁ ደግሞ ለምን ዛሬውኑ አንድ የንግድ ሀሳብ እያሰባችሁ አታመሾም? እያንዳንዷ ትንሽ እርምጃ የስኬት እንቅስቃሴያችሁ ላይ ታክላለች። የእንቅስቃሴ ደግሞ ለውጣችሁ በፍጥነት በሆነ እንዲሆን ያደርጋል። ሁሌም የሚሆነን አስታውሶ አንድን ዛፍ ለመትከል በጣም ጥሩ ጊዜ ከአመታት በፊት ነበር፣ ሌላኛው ምርጥ ጊዜ ግን አሁን ነው። ትክክለኛና ፍጹም ጊዜ ይመጣል ብላችሁ በፍጹም አትጠብቁ። ዛሬውኑ እርምጃ መውሰድን ጀመረው። ትንሽ እርምጃዎች ምን ያህል እድገት ሊያመጡ እንደሚችሉ ተመልከተው። አምስተኛ በራሳችሁ እምነት ይኑራችሁ እያንዳንዷ ትልቅ ስኬት የሚጀምረው ሰውየው ልብ ውስጥ ባለች ቀንጣጥ እምነት ነው። በራሳችሁ ላይ እምነት ከሌላችሁ ሌሎችን በእናንተ ላይ እምነት ሊኖራቸው አይችልም። ጥርጣሬ ወደፊት እንዳትራመድ የሚያስራችሁ ሰንሰለት ነው። በራሳችሁ ላይ ያላችሁ እምነት ግን ነፃ የሚያወጣችሁ ቁልፍ ነው። በራስ መተማመን ማለት ሁሉንም ማወቅ አይደለም። ወደፊት ለመጓዝ በምታደርጉት ጉዞ ግን ነገሮችን እንድታውቁ የሚያደርጋቸው ብርሃን ነው። የኦፕራ ዊንፍሬይ ታሪክ እንደ ምሳሌ አድርጌ ልውሰድላቸው። ያደገችው በድህነት ነው። ብዙ እንግልት በሕይወቷ ገጥሟታል። ስኬታም የሚያደርግ ምንም ነገር እንደሌላ ተደጋግሞ ተነግሯታል። በአንድ ወቅትም ከምሰራበት የቴሌቪዥን ስራዋ እንኳ ተባራ ነበር። ቢሆንም ኦፕራ ግን ከሰዎች ጋር ባላት የመገናኘት ችሎታዋ እና ለዓለም ምን ልታቀርብ እንደምችል ባላት እይታ ተማምና ነበር። ያላት ያቺ የልብ እምነት ነው እንግዲህ ከችግሮቿ ተሸክሞ ያወጣት በዓለም ላይ በጣም ተደማጭነት ካላቸው ሴቶች አንዷ እንድትሆን ያደረጋት። ሌላው ቢቀር በዕለት ተዕለት ህይወት እንኳ በራሳችሁ ላይ ያላቸው እምነት ትልቅ ለውጥን ታጎናጽፋለች። እስቲ በሆነ ጉዳዮች ላይ እምነት የቆራጣችሁበትን ጊዜ መለስ ብላችሁ አስታውሱ። ምናልባትም የስራ ፕሮጀክት፣ የጠነከረባቸው የትምህርት አሳይመንቶች፣ ወይም አላሳካውም ያላችሁትን የግል ግባችሁን አስታውሰው። ልክ ይህንማ ማድረግ አቅተኝም፣ ማድረግ እችላለሁ ብላችሁ በተነሳችሁ ጊዜ ሁሉም ነገር ይለወጣል። ያ በራስ መተማመን ብልጭታ ወደፊት ገፍታችሁ ሀሳባችሁን ለማሳካት ጉልበት ይሰጣቸዋል። ሐሳቡ በጣም ግልጽ ነው። ጥርጣሬዎች አቅማችሁን ይቀንሳለሁ፣ እምነት ግን ያላችሁን ችሎታ ይበልጡ ነው እንዲሰፋ ያደርጋል። በራሳችሁ ስታምኑ ሌሎች ማየት የማይችሉትን በሮች እንዲከፈቱ ታደርጋላችሁ። ስለዚህ ባላችሁ ዋጋ ዙሪያ ትደራደሩ፣ በግዞቹ ተማመኑ፣ ጥንካሬያችሁን አክብሩ። በየቀኑ ራሳችሁን እንዲያላችሁ አስታውሱት እኔ በቂ ችሎታ አለኝ፣ ይህንን ማድረግ እችላለሁ ያላችሁ ለራሳችሁ መንገሩን አትርሰው። ስድስተኛ በየቀኑ አንድ እርምጃ ወደፊት ተራመዱ። ስኬት በአንድ ጀንበር አይገነባም። ይልቅስ በየቀኑ አንድ እርምጃ እያላችሁ ትጓዛላችሁ። በተከታታይ የምትወስዷቸው ትንንሽ እርምጃዎች በአንድ ጊዜ ከምታደርጉት መጠነ ሰፊ እርምጃ ይበልጥ አስፈላጊና ወሳኝ ነው። ያላችሁ ተፈጥሯዊ ተሰጠው የምትጀምሩበትን ነገር ሊሰጣችሁ ይችላል። ሆኖም ቋሚ የሆነች ትንንሽ እርምጃ ግን እንድታሸንፉ ታደርጋችኋለች። እስቲ ስለ አትሌቶች ቆም ብላችሁ ለማሰብ ሞክሮ። ክርስቲያኖ ሮናልዶ በዓለም ላይ ካሉ ትልቅ ተጫዋቾች መሃል አንዱ ነው። በችሎታ ብቻ ሳይሆን በዲሲፕሊንም ነው። ሌሎች ባላቸው ተፈጥሮ ብቻ ሲደገፉ እርሱ ግን እጅግ ሆኖ በኃይለኛ ለመመድ ያደርጋል። የሚመገበው ነገር ንጹህና ተመጣጣኝ ምግብ ነው። በየቀኑ ራሱን ወደፊት ይገፋል። ይህም በዲሲፕሊን ጠንክሮ መስራት ባህሪው ማንም ሊያቆም እንዳይችል አድርገውታል። ከስፖርት ውጭ ላሉ ሰዎች የሲያርሰብን ታሪክ በጣም ትልቅ ትምህርት ይሰጣል። ማደግ ከፈለጋቸው በየቀኑ ትንሽ መራመድ አለባቸው። በየቀኑ ጥቂት የመጽሐፍ ገጾችን አንብቦ በአመት ሲታይ ብዙ ደርዘ መጽሐፍትን ጨርሳቸው ማንበብ ትችላላችሁ። በየቀኑ አዲስ ክለውትን በመማር ለ30 ደቂቃ መድቦ ይህም መማር እየፈለገው ሆኖም ካልጀመሩ ዘጠና በመቶ ከሚሆኑ ሰዎች ቀዳሚዎች ያደርጋቸዋል። ቀድሞ ማለዳ እንደመንቃት፣ ሀሳባችሁን በጽሁፍ እንደማስፈርና የአካል ብቃት እንቅስቃሴ እንደማድረግ ያለው ቀለል ያሉ ልማዳዎች እንኳ በጊዜ ሂደት እየበዙና እያደጎ ህይወታችሁ አዲስ ቅርጽ እንዲይዝ ያደርጉታል። ይህንን አስታውሶ ሞቲቬሽን እንድትነሳሱ ብቻ ያደርጋቸዋል። ሆኖም ወጥ የሆነ ድርጊት ግን እንቅስቃሴያችሁን ይጠብቃል። ሰጦ የሀፍታ ብርሃን ነው፣ ተከታታይ ጥረት ግን ዘላቂ ስኬትን ይፈጥራል። ስለዚህ መነሳሳትን ብቻ ትመልከተውም፣ እርምጃ መውሰድን ልመደው። ትንሽ የምታደርጓቸው ጥረቶች ወደፊት የምታለሙትን ሁኔታ እውንነትን ታረጋግጣለች። ሰባተኛ የወደፊት ሕይወታችሁን ተቆጣጠሩ። በመጨረሻም የወደፊት እጣችሁ በእናንተ ላይ የተመሠረተ ነው። ሌላ ማንም ህይወታችሁን አይኖርላችሁም። የህይወት ምርጫዎቻችሁን አይመርጥላችሁም፣ ጥረት አያደርግላችሁም፣ ወይም ህልማችሁን አሁን ሊያረገው አይችልም። እናንተ የራሳችሁ አፋንታ ንድፋው ጭናችሁ። እዚህ ጋር ታዲያ ትክክለኛው ጥያቄ አሁን ብላችሁ አስባችሁበት ህይወታችሁን እየቀረጻችሁት ነው ወይስ አይደለም የሚለው ነው። ኤለን መስክን እንደ ምሳሌ ልውሰድላቸው። መጀመሪያ ላይ መሰረታቸውን ኩባንያዎች ከሸጠ በኋላ ተደላድለው ምቹ ህይወትን መግፋት ይችል ነበር። ሆኖም ከዚያ ይልቅ ምን አደረገ? እጅግ ትልልቅ ሪስኮችን ወስደዋል። ቴስላ፣ ስፔስ ኤክስ እና ሌሎች ወደፊቱን አለምን የሚቀርጹ ፕሮጀክቶች ላይ ጊዜና ገንዘቡን ኢንቨስት አድርገዋል። ይሁን የሚል ፍቃድ እስኪወጥ አልጠበቀም ወይም በይሳካ አይሳካም ጥርጣሬ እንዲያቆመው አልፈቀደም። ራዮን ባለው አቅምና በሙሉ ቆራጥነት ተከታትለዋል። ይህ ለእናንተ ህይወት በተመሳሳይ ሊሰራ ይችላል። የወደፊት ህይወታችሁ የሚወሰነው ባለፉት ጊዜያት ባጋጠሟችሁ ሁኔታ ወይም መሰናክሎች ሳይሆን ዛሬ ላይ በምታደርጉት ምርጫዎች ላይ ተቀረጹ ናቸው። ይህንን የሚወስኑት ድርጊታችሁ፣ አስተሳሰባችሁና ውሳኔያችሁ ናቸው። ያላችሁበትን ሁኔታ ማማረርም ትችላላችሁ፣ ወይም እንዲለወጥ መምረጥ ትችላላችሁ። መጠበቅም ትችላላችሁ፣ ወይም አሁኑኑ ወደፊታችሁን መገንባት መጀመር ትችላላችሁ። ስለዚህ በህይወታችሁ ዙሪያ ሙሉ ኃላፊነትን ውሰዶ ጊዜያቸውን ህልማቸውን አቅማቸውን ተጠቀሙ። የህይወታቸው ሙሉ ኃላፊነትን መውሰድ ደግሞ እውነተኛ ኃይል እንድታገኙ ያደርጋል። አስታውሶ መጻፊያ ብዕር በእጃችሁ አለ። እናማ ወደፊት መኖር የምትፈልጉትን ኑሮ በጽሁፍ አስፍሮ ስምንተኛ በአሁንታዊ አስተሳሰቦች ራሳችሁን ከበቡ። አብራችሁ ጊዜ የምታሳልፏቸው ሰዎች በማንነታቸው ላይ ተጽዕኖ ያሳድራሉ። ባሉታዊ ሰዎች መከበብ አሉታዊ በሆነ መልኩ እንድታሰቡ ያደርጋቸዋል። ሆኖም ህልም ካላቸው ከስኬታማዎችና ብሩህ አመለካከት ካላቸው ሰዎች ጋር በመሆን ራሳችሁን ከፍ እንድታደርጉ ያነሳሳቸዋል። የሜዳ ቴኒስ የምትጫውተውን ሴሬና ዊሊያምስን ውሰድላቸው። ባላት ተሰጦ ላይ ብቻ አይደለም የተደገፈችው፣ ከእህቷ ቬነስ ጋር በመሆን በየቀኑ ያለማቋረጥ ልምምድ ታደርጋለች። እርስ በእርስ በመደጋገፍ ራሳቸውን ለተሻለ ነገር ያነሳሳሉ። ማስገባት በዚያ ደጋፊና ፉክክር ምህዳር ባለበት አካባቢ ማደጓ የመንግዜውም ታላላቅ አትሌቶች ከሚባሉ ስፖርተኞች መሃል አንዷ እንድትሆን አድርጓታል። በዙሪያችሁ ያሉ ሰዎች በጣም አስፈላጊ ናቸው። ከፍ ከሚያደርጓችሁ፣ የምታቀርቡትን ሰበቦች ከሚሞግቱ፣ ማደጋችሁን እንድትቀጥሉ ከሚያደርጓችሁ ሰዎች ጋር አብሯችሁ ሆኖ ምን ይባላል መሰላችሁ? እናንተ አብራችሁ ከምታሳልፏችሁ አምስት ሰዎች መሃል አንደኛው ናችሁ ይባላል። ስለዚህ ውሏችሁን በጥበብ ምረጡ። ዘጠነኛ ሁሌም የማወቅ ረሀብ ይኑራችሁ። እድገት መቼም የሚያቆም ነገር አይደለም። ሁሉንም ነገር አውቃለሁ ባላችሁበት በዚያ ቅጽበት ማደጋችሁን ታቆማላችሁ። በህይወት ዘመናቸው ደግሞ ትልቅ ስኬትን የሚያሳኩ ሰዎች የእድሜ ልክ ተማሪዎች የሆኑ ናቸው። እስቲ ሊዮናርዶ ዳቪንችን አስታውሰው። ሠዓሊ ብቻ እኮ አልነበርም። ስለ ሰዎች አጥንት አናቶሚ አጥንተዋል። ስለ ምህንድስና፣ አርክቴክቸር ያውቃል። ስለ ሳይንስ መርምሯል። የማያቋርጥ የማወቅ ጉጉቱ በታሪክ ዓለም ላይ ከሚነሱ ምርጥ ጭንቅላቶች መሃል አንድ እንዲሆን ትልቅ ሚናን ተጫውተዋል። በአሁኑ ጊዜ ደግሞ የዘመኑ ቴክኖሎጂ የሚንቀሳቀሱትን እነ ብልጌትን ተመልከቱ። ምንም እንኳ ትልቅ የስኬት ማማ ላይ ቢደርሱም በጣም ጉንቱ አንባቢ ናቸው። የማወቅ ራብና ጎጎት ይኑራችሁ። መማራችሁን አታቁሙም። ያነበባችሁት እያንዳንዷ መጽሐፍ፣ የምትለማመዷት እያንዳንዷ ክህሎት ስኬትን ለመክፈት በምትይዙት ቶል ቦክስ አንዷ መሳሪያ ሆና ትሰለፋለች። አስረኛ ለትውልድ የምታስተላልፉት ሌጋሲ ይኑራችሁ። አሁን ደግሞ ታሪክ በክብር የሚያስታውሰው ማርቲን ሉተር ኪንግን ላንሳላችሁ። ተመልከቱ የሰው ምድር ላይ በጣም ላጭር ዘመን ይኖረው ሆኖም የነበረው ህልምና ያስተላልፎ መልእክት ግን ሚሊዮኖችን አነሳስቷል። ማዘር ቴሬሳስ ብትሆን ህይወቷን ሌሎች ለማገልገል በመወሰነዋ ለብዙ ሰዎች አሪያ ሆናለች። ያደረገችው የበጎ ተግባራት ከሞተች በኋላ እንኳ ዓለም ላይ ትልቅ ተጽዕኖን አሳድረዋል። የወደፊት ህይወታችሁ በእጃችሁ ላይ ይገኛል። እስቲ ራሳችሁን እንዲህ ያላችሁ ጠይቆ ሰዎች እኔም በምን ሊያስታውሱ ይችላል? በዓላማ ስትኖሩና ዓለምን ለማሻሻል ስትጥሩ ስኬት ተርጎም ይኖራታል። ይህንን አስታውሶ ስኬት እንኩ ተብሎ የሚሰጣችሁ ስጦታ ሳይሆን ለፍታችሁ የምታገኙት ኒሻን ነው። እያንዳንዷ የምታደርጓት እርምጃ ወደፊት ለምታለሙት ህይወት ታቀርባቸዋለች። ወጥነት ያለው ድርጊትን አሳዩ። የማወቅ ራብ ይኑራቸው። እንዲሁም በራሳችሁ ማመናችሁን አታቋርጦ። እንግዲህ ከትስኬቶች የዛሬ ቪዲዮ በዚ አብቅተዋል። ስቀጣዩ ቪዲዮ በስኬት እንጓዝ። ከትስኬት የስኬቶ ጉዞ